አቡዬ፣ እንዴት እንዴት አመሸሽ? አለሁልሽ፣ ሰላም ነው ማሪ። እግዚአብሔር ይመስገን፣ ቤተሰቦች ሰላም ብያለሁኝ። እግዚአብሔር ይመስገን። አቡዬ፣ እንዴት ነሽ አንቺ? አለን ማሪ፣ ምንድን የገጠመሽ? አቡዬ፣ ያው ከእግዚአብሔር በታች፣ አንድ ነገር ልጠይቅሽ ነው አላቅ ማለት

አሁን ወንድሜ ወንድሜ ኔ እናቴ ልጅ ነው። ያው ባባት አንገናኝም፣ አብረንም አላደግንም እና የውጭ ድርጅት ወደ አሜሪካ ወስዶት አሜሪካ ነው የሚኖረው እና ያው አንዳንዴ ማለት እንደ ታላቅ እህት ያው እኔም ትንሽ ለህኛ ስለሆንኩ በለ የማይሆኑ ቃላቶች ተናግሬዋለሁ። አልተናገርኩትም አለሽም፣ ግን ያው እህት እንደመሆኔ መጠን ነው። ይሰማሻል አቡ ይሰማሻ? አዎ። እና ያው እንደዚህ የቃላት ንግግር ነው። እና ያው ብዙ በእርግጥ አማርኛ አይችልም ብዙ አማርኛም አይችልም አማርኛም ማውራትም አይችልም። እና ያው ነገሮች በቤተሰብም እየተነሳ ነው። ያው ኢትዮጵያ ሄዶ ነበር። ከዛሬ ሶስት ወር ሁለት ወር በፊት ነው የሄደው እና ኢትዮጵያ ሲሄድ በአባቱ በኩል ልጆች አሉ እህቶች አሉትኝ። እና እኔ እንደውም አልሰማሁም፣ ያው ከዛ በፊት ነበር የተጣላ ነው ማለት ነው። እና ኢትዮጵያ መሄዱን እራሱ አልሰማሁም፣ ከዛ በሰዎች አማካኝነት ሰማዊ ማለት ነው። እዛ ረመቶማ እህቶቹን ሳያይ አሄድም፣ ከኔ ጋ እንኳን ትንሽ ተቀያይመናል፣ ለዛ ይሆናል ያልነገረኝ መሄዱን አልኳቸው። አይ አልተመቸኝም፣ እርዳታ ልሰጥ ነው የመጣሁት ብሎ ሀገር ላገር እየዞረ እያየ ነው። ሀገር አሉኝ እንዴ፣ ቤተሰብ መርዳት ይቀድማል። እህቶቹ የታወቀ በጣም ማለት አላቅም፣ በቀን አንዴ ተመግበው የሚኖሩ ናቸው። እና እርዳታም ከሆነ ከቤተሰብ ነው የሚጀምረው። ለማንኛውም ከመለሰልኝ እኔ አናግረዋለሁ ብዬ ሳናገረው አይመልስልኝም ማለት ነው። ከዛ መልሰው ከኢትዮጵያ እህቶቹ ደውለውለትኝ በሌላ ሰው አስቆጣቸው አሉኝ ማለት ነው። የአባቱ ልጆች ናቸው። ከኔ ጋር እሺ፣ አልተግባባንም። ቢያንስ ኢትዮጵያ መጥቶ እንዴት እህቶቹን አያይም? ከዛ በዛ ውስጥ ደግሞ እኔ አንድ ወንድ ልጅ አለኝ። ልጄ ይደውልልኝ እና አጎቴ ሳያይ እንዲሄድ ነው ስንት ያለኝ ማለት ነው። ከዛ ማለት ይከብዳል። ያኔ ማለት እኔ በቤተሰብ በኩል አንድ ወንድሜ ነው፣ ሌላ ምትክ የለኝም። እግዜር በሚያውቀው ማለት ነው። እና ልጄ ደግሞ ማለት ነው በእኔ በኩል ያሉትን ቤተሰቦች በጣም ይፈልጋል፣ መተዋወቅ ይፈልጋል። አጎት አክስት፣ ብዙ ነገር ይፈልጋል። ግን ያው በቃ ያለው አጎት አንድ እሱ ነው። እኔ እህትም ምንም የለኝም እለዋሉ። ምክንያቱም እነኛ የተወለዱት ከአባቱ ቤተሰቦች። አንደኛ ቅያሜ ያለብኝ የተወለዱትኝ ከእናታችን ከአክስት ልጅ ላይ ነው የተወለዱትኝ ማለት ነው። እና ያ እኔ ውስጤን አሳዝኖታል ማለት ከእናታችን የአክስት ልጅ ላይ ተወልደው እንዴት ነው እኔ እህቶቼ ብዬ መጥራት የምችለው በቃ እሱ አብኖ ከተቀበለ ምንም አማራጭ የለውም ብዬ በሱ በኩል ትቻለሁ እና ያንን ቤተሰብ ነው ብዬ ማስተዋወቅ አልፈልግም ግን ያው ያውቃቸዋል ልጄ ሲለኝ አይ በቃ አንተ ማግኘት ስለማይፈልግ ቶ እኔ ያለሁኝ አይደለም ወይ እኔ እበቃሃለሁ ብዬ ልጄንም ተቆጣሁት እዛ ጋር ያሉት ቤተሰቦች ምንድን ነው የመሰላቸው እኔ እንዳያይ እኔ ብቻ እኔ ብቻ እህትነቱን እኔ ብቻ እየተጋራው መስሏቸዋል። ኔ ጋ ያለውን ነገር አልተረዱኝም። ምዛጋ ከዛ ምየላቸው አመኑኝ ማለት ነው። ከዛ እነሱንም ሳያይ ጭራሽ በሌላ ሰው አስቆጥቷቸው ምናምን ነገር ስልክ ዘግቶባቸው ጉዳዩን ሲጨርስ ተመልሶ ወደ አሜሪካ ሄደ። በጣም ነው የተበሳጨው። ከኔ ነው የተቋረጠው። ከእኔ ነው ከማን ነው የተቋረጠው? ጋይ ስሰማለው። አረ መልስ ስጡኝ። አንድ ሰው ገስት ላይ ትሰሚያለሽ። ከኔ አይደለም፣ ከእሷ ነበር ኔትወርኩ። አነቀላት። አሜሪካን ሀገር ከሚኖሩ ወንድሟ ጋር በጉዲፈቻ ነው በከምፓኒ ድርጅት ወስዶ ካሳደገ ወንድሟ ጋር እንድናስታርቃት ነው የምትፈልገው። ግን እሷ አማርኛ አይችልም አለች። እናኛ በየትኛው እንግሊዝኛችን ነው ወንድሟን አናግረን የምናስታርቅላት? ማይመጣ ጉድ እንግዲህኛ ጎበዝ የሆነ ሰው ማን ነው? ከዚህ ውስጥ ገብቶ የሚያናግረው። ገስት ላይ ኔ እኔ እንደምንም ላይ አረ መታረቅ ምንድነው በእንግዲኛ መታረቅ?

ምናልባት ይሄ ልጅ ጭንቅላቱን የሚቀይረው ሰው አለ ካጠገቡ። በርግጥ አንዲት ኢትዮጵያዊ ፍቅረኛ ይዟል፣ እና አብሯት ነው የሄደው። ሲሄዱ የእሷ ጓደኛ ሰርግ ነው ምናምን ብሎ ከዛ በፊት ነግሮኛል፣ ከመሄዱ ከሆነ ጊዜ በፊት ነግሮኛል። እና በዛም ምክንያት ነው የሄዱት ይመስለኛል። እና የሆነ አላቅም ብቻ፣ ወይ እሷ እየቀየረችው ይሁን አላቅም ማለት ኦኬ፣ ደህና ናቸው። እህቶቹ የዳሃ ቤተሰብ ነን። እንግዲህ አላቅም ድህነትን ተጸይፎ ይሁን ወይም ደግሞ የኛ እህትነት አስጠልቶት ይሁን አላውቅም። እኔ እግዚአብሔር ይመስገን፣ እኔ የሰራው አረብ ሀገር ላይ እራሴ ማስተዳደር ሴት ነኝ ልጄን ማሳደግ ሴት ነኝ ችግር የለብኝም። ግን እነኛ ምስኪኖች ለምንድን ነው ምንም አታደርግላቸው? ምንም አይፈልጉም ትልልቅ ናቸው። እነሱም ከአስራ ስምንት ዓመት በላይ ናቸው፣ ሰርተው መኖር የሚችሉ ናቸው። ግን በጣም ሊያዩትኝ የጓጉ እህቶቹ ናቸው እና በዛ የተነሳ በጣም የተናገርኩት አንተ እኮ የተነሳ ከድህነት ነው እኔ አንተ እነሱን ካረዳ ናቸው ምን ላይ ነው ሰውነታችን? እኔ እንደውም አይመለከተኝም ስታስበው። እንደ ብዙ ጊዜ እለዋለሁ፣ ይቴ እነሱ ልጆች ተመልከት፣ መማር ከፈለጉ አስተምራቸው፣ ሴት ልጆች ናቸው። ከነሱ አንተ ትሻላለህ ያለህበት ቦታ የተወሰነ ነገር እንኳን ልረዳቸው ሞክር እያልኩ ከዚህም በፊት በጣም ነው የምናገረው ማለት ነው። አንቺ ከረዳሽኝ እሺ ይለኛል። እኔ ያቅሜን አደርጋለሁ፣ አንተ ብቻ ለዚህ ነገር ዝግጁ ሁን ብዬ እንደውም ከዚህ በፊት በጣም ብዙ ነገር ነው የምመክረው ማለት ነው። እና ኢትዮጵያ የሚያክል ነገር ከአስር አመት በኋላ ገብቶ እዛ ከሄደ አስራ አምስት ዓመት ሆኖታል አሜሪካ ማለት ነው። እና በአምስት አመቱ ተመልሶ መጥቶ ልጄንም አይቶ እህቶቹንም አይቶ እኔ ሄደው፣ እኔ እዚህ ነበርኩ። አሁንም ቤይሩት ነበርኩኝ በአሁኑ ግን ሲመለስ በሁለተኛ ዙር ሄደው ከአስር አመት በኋላ ነው ሲመለስ። እህቶቹንም አላየም ልጄንም አላየም እዛ። በቃ ይሄን ነገር ስሰማ እኔ በጣም ነው የተሰማኝ ማለት እኔ ጌታን ነው የምልሽ። መቼ ነው መቼ ነው አይኑን ማየው ብላለሁ። በጣም ረጅም አመት አስራ አምስት አመት ሙሉ አላየውትም። አብረንም አላደግንም ሲጀመር። እና ይሄ ፕሮሰስ ሲመጣ እኔ አራስ ቤት ነበርኩኝ። ባለቤቴ ነው እንደውም አንዳንድ መዘጋጃ ማለቅ የነበረበትን ወረቀት ያስጨረሰለት ወደ አሜሪካ እንዲ ባለቤቴ ነው እና ያን ሰዓት ላይ ነው የመጣው። እኔ ጋራሱ እና ለእናታችን ቀብር ጊዜ ነው ያየሁትኝ። እኔ እናቴ ስትሞት የአስር አመት ልጅ ነኝ። እሱ ደግሞ አላቅም የስንት አመት ልጅ እንደሆነ ድክ ድክ የሚል ነው አስታውሳለሁ። እና ያን ቀን ተገናኝን። ከዛ በኋላ ደግሞ ከሀያ ምናምን አመት ከአስራ አምስት አመት በኋላ እህቴም ብሎ በእናቴ ቤተሰቦች በኩል አጠያይቆ ሲመጣ እኔ አራስቤን ነበርኩኝ አላወቅኩትም ወንድሜም ስለመሆኑ ማለት ነው። ከዛ ወንድምሽ ነው ስትለኝ እናቴ አክስት እንዴት እንዴት ዘልጌ እንዳቀብኩት እና እንዴት መጣ ካልኩትኝ አድራሻ ከሄት ነበረ። መጥቼ ስጠይቅ እኮ አዲስ አበባ ኪዳነ ምሕረት ነው ምና የሚባል ድርጅት ውስጥ ነው። ግን እኔ በቃ እኔም ልጅ ነኝ፣ በምን አቅም ልድረስልኝ ስለው በቃ አሁን እንዲ እንዲ ወረቀት እንድጨርሽልኝ ነው። በዛ ሰዓት ቢያንስ የአስር አመት ወይ አስራ አንድ አመት ልጅ ቢሆን ነው ማለት ነው። እኔ ደግሞ የሀያ አንድ አመት ነበርኩ በዛ ሰዓት። ከዛ በቃ ንጨር ይጨርስላል ባለቤቴም የእናቴም ማክስት አለች አልኩትኝ። ያ ወረቀት አለቀ ሄደ ማለት ነው። እና እንዴት ነው ከዚህ አይነት ህይወት ተነስቶ ድህነት የሚለው ነገር አስጸይፎት ነው እህቶቹን እስ ያላየው? እኔ በቃ እኔ አሀቡ የምፈልገው ማለት ነው። አዎ ድሀ ስለሆናችሁ ነው አንቺም ደግሞ የአረብ ሀገር ሴት ስለሆንሽ ከሆነ ምላሹ፣ ጌታ ምስክሬ ነው ምልሽ፣ ዳግመኛል አላየውምም አላስጨንቀውምም ማለት ነው። እኔ በጣም የተናገርኩት ድህነታችንን ጠልተክ ነው ወይ ምንድን ነው እሱ ያጸየ ፈቅላት ታያቸው የፈለከው? ምንም አድርጋል እንደሰው እንደ ሰው አለሙ ብታደረግላቸው ደስ ይለኛል ሁለተኛ ነገር ደግሞ ከራስ ካልፍክ እንዴት ነው ለሶስተኛ ሰው ቤተሰባችንን አሳልፈ የሰጠኸው በዚህ ስልክ ሁለተኛ እንዳትደውሉ ያስባልካቸውስ ለምንድን ነው? ወንድምነት ጥቅም ፈልገው ስለመጡ የተነሳህበትን አንተ ረሳከው አልኩት። አሁን ላይ እኮ አንተ በጣም ትልቅ ልጅ ነክ፣ ነገሮችን አስተው ለምታረግበት እድሜ ላይ ነክ እና ተጋግዘን መሆን ያለበትን ነገር ራሱ ማድረግ እንችል ነበረ። ለምንድን ነው የትናንትናውን ህይወትክን ማስታወስ ያልቻልኩ? ዛሬ በቃ በጣም ሀይ ሀይ ከሆኑ ሰዎች ጋር ስለሆንክ ነው እኛን የተጸየፍከው ብዬ በጣም በሀይለ ቃል የተናገርኩት በጣም ተናድጄ ማለት ነው። እና ያቺ ራሱ ስልክ ዘጋችባቸው ሁለተኛ እንዳትደውሉ ይቅርታ ጠይቋት ሁሉ ነው አሉ ያላቸው። ውህቶቹም አሉ በጣም ኢሞሽናል ነው የሆንኩት ይህን ስሰማ ማለት ነው። ኦኬ ደሀ ናቸው ግን ምንም አላጡ። ሙሉ አካል አላቸው፣ መስራት ይችላሉ። ድህነት እኮ ነውር አደለም። በአሜሪካን ሀገር ነውር ከሆነ አላውቅም። እኔ ክርስቶስ ይወቀው እና በጣም ነው የተበሳጨሁት። በዛ ሰዓት ያን ስሰማ እና ስልኳን ላኩልኝ ያልኩት የልጅቷን፣ እቺ እንዴት ደወሉ ኔጋ ብላ ያለችውን ስልኳን ላኩልኝ ያልኩና ስልኳ ተላከልኝ። እሷንም እስኪ በቃ ድረስ ነገርኳትኝ። ስሚ አልኳትኝ፣ የእኔ ቤተሰብ ማንም ሰው ማንም ሰው እንኳን አይደለም ሊናገራቸው፣ ቀና ብሎ እንዲያቸው አልፈቅድላቸውም፣ አልፈቅድም አልኳትኝ ማለት ነው ምናልባት ኦኬ፣ ደሃ ናቸው። በደህንነታቸው ግን ማንም እንዲረባመድ አልፈቅድም። አንቺ ማን ስለሆንሽ ነው እነሱ ልትናገር የምትች ውስጥ? ይቅርታስ የምትጠየቁ ምን በደሉ? ወንድማችንን አገናኝ ማለት ጥፋት ነው አልኳት። ቢያንስ ሰምታ ወዲያውኑ ነው ብሎክ ያደረገች ማለት ነው። ይሄ ነው ይሄ ይሄ ይሄ ችግር ስላለ ነው ማለት አልቻለችም። ለምን ሙሉ በሙሉ እነሱ ጥፋተኛ ስለሆኑ ማለት ነው? አይ እኛ እኮ በዚህ በዚህ ምክንያት ነው ልናወራቸው ያልቻል ነው ማለት ችሉ ነበር። የሆነ ነገር ቢኖር ግን። ምንድን ነው እኔ የተረዳው፣ ድህነታቸውን ንቀው ነው። አሁንም ወደ ራሴ ስመለስ ማን አለው እሱ ሲያለ፣ እኔ አንድ እናቴ ልጅ ነው። ለኔ አንድ እናቱ ልጅ እኔ ነኝ ሌላ በግራም በቀኝም የለንም። የሙት ልጆች ነን ያውቃል። ማንም ሰው የለንም። እኔ የእናቴን ቤተሰቦች ድሮም አላቃቸውም ሳውቃቸውም አልተጠጋኋቸውም። ለምን እዛ ጋር የተወለዱት ልጆች ትክክል ስላልሆኑ፣ ለእኔ ትክክል ስላልሆነ። እናቴ ማለት ለዚች ለወለደችው ያክስት ልጅ ናት። የህታማቾች ልጆች ማለት ነው። እናቴ ከሞተች ከተወሰነ ጊዜ በኋላ ነው ሄዳ ከሱ አባት ጋር የተኛችው። ያ ነገር በጣም ውስጤን ይናግቶታል። እኔ እና ለዛ ብዙም አላያቸውም፣ አልጠይቃቸውም። አንዴ ነው ሁለቴ ሄጅ ያየኋቸው፣ እህቶቹንም ሄጅ ያየሁኝ። ኦኬ ብዬ ወጣው፣ ቀረው፣ ቀረው እዛ ቤት እና ከዛ ያለፈ ነገር ምንም ይሄን ያህል ከባድ የሆነ ነገር የተናገርኩትም ያደረኩትም ነገር የለም። ለምን በእህቶች ላይ ይሄን ወሰንክ ነው። መልስም አይሰጥም። ሳውራው ምንም ነገር አይልም። ወደ ራሴ ተመልሼ ሳስብ ደግሞ ይሄ ልጅ ችግር ውስጥ የሆኑ ኦኬ፣ ችግር ውስጥ ከሆንኩ እንዲህ እንዲህ አይነት ችግር ውስጥ ነኝ በለኝና አሜሪካ ያለ ሰው አገናኝቼ ያለህበትን ነገር ይስተካከልልክ፣ እባክህን አናግረኝ፣ ችግር ላይ ከሆንክ። ለዚህ መልስ የለውም። እንግዲህ እኔ እንደተረዳሁት ካጠገቡ ያሉ ሰዎች ጥሩዎች አይደሉም ብዬ ነው በራሴ ደመደምኩትኝ። ክርስቶስ በሚያውቀው ጥሩዎች ቢሆኑ ኖሮ ሂድ ቤተሰቦችህን እህቶችህን እዚህ ከደረስክ አይቀር ብለው መክረው ይሸኙት ነበር ወደ እህቶቹ ጋር ያ አደለም የተደረገው ማለት ነው እና ተመልሰውም ከሄደም በኋላ ሊያስረዳኝም ሊነግረኝም አልፈለገም ያን ሁሉ የስድብ ውርጅብኝም አውርጄበት አይ እንዲኳ አደለም ሊልም አልፈለገም ድጋሜ እንደውም ከሆነ ቀን በኋላ በቃ ይቅርታ አጥፍቻለሁ እና እስኪ በስልክ እናውራ ያለብክን ችግር አልኩት ሰምቶ ዝም ነው ያለው ማለት ነው እና ከተቻለ ሰላም ብንፈጥር ደስ ይለኛል አይ አታስፈልጉም አንችም እነኛ ካለም ደግሞ እኛም በሰላም እንሸኘዋለን ደስ እያለን ተመራርቀን እንሸኘዋለን ልባችን ቂም ይዞ ሳይሆን ማለት ነው ፍላጎቱን እኔ አከብርለታለሁ ባለበት ሰላም ይሁን ግን ምንድነው እኛን ሊጠላ የቻለበት ምክንያት ምንድነው ከኛ ሊሸሽ የቻለበት ምክንያት እንደ ዛሬ ላይ እኮ እንኳን አይደለም የእናትሽ ልጅ ቀርቶ ባዳ ጥሩ ሲሆንልሽ እህት ታረግ ያለሽ እኮ እንኳን የራስሽን የእናትሽን ልጅ የአባትሽን ልጅ ቀርቶ እና እኔ እንግዲህ ክርስቶስ ይወቀው፣ እኔ ብቻ የሆነ ነገር አለ የተወጠረበት ነገር አለ ብዬ ነው ማስበው። እስኪ አንቺ ከቻልሽ አውሪውና ችግር ላይም ከሆነ እኔ ባለኝ ነገር እዛም ቢሆን የምረዳበትን ነገር እረዳዋለሁ። እግዚአብሔር ይመስገን እየሰራው ነው፣ ችግር ላይም ከሆነ ማለት ነው። እና አሁን ይሄ ነው ያለው ነገር። እኔ ጌታ እሱን ሳውራው ከሱ ጋር ሳውራ እሱ ውስጥ እናቴን ነው ማያትኝ። በቁጥር ነው ማውቃት እናቴን፣ በቀናት በቀናት ነው ያየኋት። እኔ እናቴ አላሳደገችኝም። በአዳጋ ነው ያደግኩት። በጣም ብዙ ውጣ ውረድ አይቼ በትዳሩም አለም በእድገቴም በአረብ ሀገሩ ብዙ ውጣ ውረድ ያየሁ ልጅ ነኝ። ግን እግዚአብሔር ይመስገን ምንም የጎደለብኝ ነገር የለም። ከጤና በላይ ምንም የለም። ክርስቶስ ይክበር። ያጣሁት ነገር የለም። በህይወቴ ውስጥ ብዙ ነገሮች ስምሽ ማን ነው? እኔ ሲሳይ። ስምሽ ሲሳይ ነው። የወንድምሽ ስምስ? ይታገስ። ይታገስ፣ እሺ ሲሳይዬ፣ እኔ የኢታገስን ቁጥር ስጭኝና አናግሬው ለማስታረቅ ሞክራለሁኝ። ከዛ በኋላ ምክሬን እሰጥሻለሁ ከውጤቱ በኋላ እሺ። አሁን ምንም አይነት አስተያየት መስጠት አልፈልግም እሱ ሳላናገርሽ፣ እሺ። ስለዚህ ያንቺን ስልክ ቁጥር ከጎንሽ ላለች ለሶፊ ላኪላት ዋትሳፕ ላይ አሁን በድምጼ ሀቢባ ነኝ ስለሽ የይታገስን ስልክ ቁጥር ትልኪልኝ እና እኔ አናግሬው እናንተን ለማስታረቅ እህትና ወንድም እሞክራለሁ ያቅሜ። እሺ፣ አይዞሽ።

መክር የመጀመሪያ ሳይኮሎጂካሊ ምክር ሰጥቼ ስጨርስ እንዳልፈለገ እነግራታለሁ። ከዛ እንዴት በራሷ እሱን ትታ መኖር እንደምትችል እመክራታለሁ። ገባችሁ? በስንት ዓመቱ ነው ማደጎ የሄደው? ገና ድክ ድክ እያለ ብላለች። ድክ ድክ እያለ ማደጎ የሄዶ አሜሪካ ሄዶ ያደገ ሰው ምንም አይነት እናት ይኸውላችሁ፣ ስጋ መሆን ብቻ፣ የስጋ ዘመድ መሆን ብቻ እንትናችሁን አያጠብቀውም። አብሮ ማደግና አብሮ አንድ ቤት አንድ ላይ በአንድ ትሪ እንጀራ እየበሉ ማደግና የተለያየ ቦታ ማደግ ይለያያል። እህትሽ የእናትሽ ልጅ እንኳን ዘመድ ቤት ካደገች፣ ሌላ ቦታ ካደገች፣ ፊሊንግሽ፣ ስሜትሽ የዘመድ ስሜት ነው ያለሽ ለእህት ለእናትሽ ልጅ ያለሽ ስሜት አይደለም ያለሽ። አንድ ቤት ስታድጊ በጣም ቁርኝት ይኖርሻል። በጣም ባሽ እህት ወንድም አንድ ቤት ሲያድግ በአንድ ትሪ በልቶ አብሮ ተላፍቶ ተጫውቶ ተደባድቦ ሲያድግና የተለያየ ሀገር ላይ አድገሽ ምንም እኮ ስሜት የለሽ። ምንም አይነት የእህትነት የወንድምነት ስሜት አይኖርሽም። ምክንያቱም የሰው ልጅ አስተዳደጉን አብሮ ያደገውን ነው ሰው ነው የሚመስለው። ገባሽ? የራስሽን ኤክስፒሪየንስ ዝም ብለሽ ትነግረታለሽ እንጂ ሄለን፣ ለእሷ አይደለም የምትነግረው፣ ለእኛ ነው የምትነግረው። በእሷ ጉዳይ ምንም አይነት አስተያየት መስጠት አይቻልም፣ ገና ወንድሟን ስላላናገርን። የራስሽን ኤክስፒሪየንስ ግን ንገሪኝ። አስራ አንድ አመት ሲሆነው ነው የሄደችው። እና አስራ አንድ አመት ታዲያ ልጅ እኮ ነው ከዓይኔ ራቀ ከልብ ይርቃል። አብረሽ አንድ ቤት ስታድጊ ኤቭሪዴ አብረሽ ስትኖሪ እና ልጅ ሆነሽ ስትለያየ አንድ ነው እንዴ? እሷ ግን ያለችው ድክ ድክ እያለ እናቴ ስትሞት ቀብር ላይ ነው ለመጨረሻ ጊዜ የተያየ ነው ነው ያለችው። እኔ ከልቤ ነው እያዳመጥኳት የነበረው። ደግሞ እነ ማማሬ የልቤን የተናገሹ አቦ ዳይመንድዬ። አዎ እኮ ትክክል ነኝ። እኔ ከልቤ ነው አይሰማዋት የእናቴ መቃብር ላይ ነው ለመጨረሻ ጊዜ የተለያየ ነው። እኔ የዛኔ ስንት ዓመቴ ነበር ነው ያለችው። አስር ዓመት አስራ ምናምን አራስ ነበር አለች። ኖ አራስ የነበረችውማ በድጋሚ መጥቶ ሲሄድ ነው ማሪ፣ እናቷ ስትሞት እሷ ምን ነበረች? እሱ ድግግ በሚል ሰዓት እሷ አስር ነው አስራ አንድ ዓመቷ ነበረ እናቷ ስትሞት አስር ነው አስር ዓመቷ ነበር እናቷ ስትሞት። ደግሞ ገና ድግ ድግ የሚል ህጻን ነበረ፣ ችዛሜ ነው። ከዛ እናታ ስትሞት እሱ ለእርዳታ ድርጅት ተሰጠና ወሰዱት፣ እንትን አሜሪካን ሀገር ወሰዱት። አፍተር ትዌንቲ ዋን ይርስ ዘይሚት አገኝ ከሀያ አንድ ዓመት በኋላ ድጋሚ ተገናኙ። የእናቷ ቀብር ላይ ለመጨረሻ ጊዜ ተለያዩ። እናቷ ከሞተች በኋላ ለመጨረሻ ጊዜ ተለያዩ። ከዛ ከሀያ አንድ አመት በኋላ ዲስኮንቲንዩድ እኮ አይ ኢንቫይትድ ዩ እኮ አይ ኢንቫይት ዩ አገኝ ሄሎ አቦ ወይ እንዴት ነሽ? ሰላም ብያለሁ። ማሪ እንዴት ነሽ? ሱሱዬ እንዴት ነሽ? ሁላችሁ አንተን፣ ማሪ እንዴት ነሽ? እግዚአብሔር ይመስገን። ኔትወርክ እንደሆነ አላቅም። እና በቃ ለማለት የፈለኩት እኮ ግማሹን አንቺ ራስሽ አልሽውና፣ ይጨራራሽ ልክ እዛ የነበርሽ ነው የሚመስለው ነኝ ከፐርሰናል ኤክስፒሪንስ እኔ እኛ በልጅነታችን ነው ከእናታችን የተለየ ነው የአራት አመት ልጅ ነበርኩኝና ናፍቆቱ ሁሉ ነገር እኮ ይኖራል እሱ ጋም እና በኋላ በናፍቆት እንደዚህ በስስት ስጠብቃት ወዳት የነበረው እናቴ ከሰላሳ አመት ሰላሳ አምስት አመት በኋላ ሳገኛ የሆነ ኢሞሽናል ዲስኮኔክት ሆኜ የለ ደስ ብሎኛል ደግሞም ዲስኮኔክቶኛል እና የሆነ ነገር ኢሞሽናል ሊገናኝ ይልሻል። እና የልጁ ችግር እኔ ገብቶኛል። ምናልባት ከስንት አመት መጥቶ ሲያያቸው አይቷቸው ደስ ብሎት ይሆናል። ግን የሆነ ነገር አለ፣ ኢሞሽንሽ የማይገናኝበት በዛ ላይ ደግሞ እንደዚህ ብዙ አመት የተለያየ ሰው ጭቅጭቅ አይወድም። ይህ እርግ እንተነገር ምናምን አሁን እኔ ከወንድም እህቶች ጋር አብረን ያደግ ነው። አንድ ወንድም የአሜሪካ አለ አሁን እሱ ጭቅጭቅ አይሆን እንደዚህ አርግ፣ እንደዚህ ለምን አታርግም፣ ለምን አደውል ምናም ስትይው ይጨንቀዋል። አሁን እሱ ለራሱ ጤና የለውም እና ብዙ ነገሩ ስለሚገባኝ እኔ እንደዛ ለለው ምን ያለሁ አንተ ብቻ ደህና ሆን አንተ እንደዚህውን ነው የሚለው እና ይሄ ኢሞሽን፣ አሜሪካ ያለ ሰው ልክ ሁሉም ነገር እንዳለው ሁሉም አለም እንደሞላለት ነው የሚያስበው መጥቶ ሊሆን ይችላል። በምን አይነት መንገድ መጣ፣ ግን እዛ ሌላ አይነት ህይወት ዲፕሬሽን ላይ ሊሆን ይችላል። እና እሱን እሱን ብትረዳለት ብዬ አስባለሁ እና ሞልቶለት ወይ አሜሪካ ስለሄደ ኮርቶ አይደለም ብዬ አስባለሁ። እኔ በኔ በራሴ እና እስካሁን የምቸገርበት ኢሞሽናል እንትን ላይ በጣም እየተቸገርኩ ነው። እንደ ራሴ እኔ ብዙ አመት ስለወጣ እና እሱ ችግር ስላለብኝ እዚህ እንደ ቶሎ ቶሎ እንደሚደውሉ መደወል አልችልም። ያው እየቆየው ነው የምደውለው እና ይሄ ነገር ሰው ቢገባው ጥሩ ነው ብዬ አስባለሁ። እና ይህንን ነበር ማለት የፈለግኩት። ብዙ ብለሽ ዋላ አንቺ እራስሽ እና ጠልቷቸውም፣ ከእነሱ መራቅ ፈልጎም ላይሆን ስለሚችል እንደዚህ በኢሞሽናል እንትን አትሁኝ። ጊዜ ሽጭው፣ እሱ በተመቸው ጊዜ ወደ ራሱ ሲመለስ ይመጣል። ወይም ደግሞ አጨቅጭቦት አግዙ ምናምን፣ ይህ ማገዝ ራሱ በጣም ሰው ውስጥ እዚህ ሀገር በጣም ስትረስ ውስጥ እያስገባ ነው። ቤተሰብ ሁሉ እንደ አበሻ ደግሞ አንድ ሰው አይደለም፣ እናትና አባት አይደለም፣ እህትም ወንድምም አግብቶ እየዘርዘር ነው የምታሳድገው። የአጎትሽ ሰሞ የአክስትሽ ልጅ ወታ አግብታ እንደዚህ ሆነ፣ ቀብር ሲባል ሰው በጣም ስትረስ አለው እና አዎ እንደዛ ስለሆነ